ሰርግ ፕሮግራም ላይ ስለሆናችሁ እያንዳንዱ እንቅስቃሴያችሁ ከድምቀት ጋር መሆን አለበት ብዬ ይሳቅ። ቶሎ ብለ ጨርስልንና ገላግነን። እንዳውም እንዴ ተባሉ እኮ ተባሉ ው ህዝብ እየተባላኩ ነው። ከቲክቶክ እስከ ዩቱብ እናንተ ውሻ፣ አንቺ ደደብ፣ አንቺ ገለመኔ እያሉ ማለት ነው እና ከእኔ ምን አገባኝ፣ እኔ ምን አገባኝ። እኔ የምጠብቀው የዱባይ ቀለበትና የኢትዮጵያ ሰርግ ብቻና ብቻ ነው። ተባሉ እንዴ ተባሉ ተጨፋጨፉ። እናንተ ስራ የለባችሁም። አትጾሙ ወይ? እኔ ዛሬማ ሳልናገርማ አልወጣም። እኔ እውነት እውነቱን እንቅጭንቅጩን ልናገር፣ የፍቅር ደጋፊም የአብርሽ ደጋፊም የሩታ ደጋፊም የፉፉ ደጋፊ እውነት ነብራችሁ፣ እንቅጭንቅጩን ልናገር። አትስደቡኝ፣ እንድናገር ፍቀዱልኝ። ካልተሳደባችሁ ማለት ነው እና አንድ ደግሞ እርጉም የሆነች ሴት አለች። እሷ ሪፖርት ታስደርጋለች ቻናል ጉሩፕ ከፍታ እና ደመቁ እየይሏት አለ ፍቅር ለሩታየ ማለት ነው። እና ደመቁ እንደ ለኔም ደመቁ ብትሉኝ ደስ ይለኛል። ደመቁ ማለት ነው የሚያምር ነገር ነው። ሰላም አለይኩም ወራህመቱላሁ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አይደል? እኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ ትናንትና ኢሳቅ ለ ከሰርጋችሁ ፕሮግራም ስለደረሰ ከድምቀት ጋር መሆን አለበት ሁሉም ነገር አለ ማለት ነው። እኔም ደግሞ ደስ ይለኛል ከድምቀት ጋር አዎ፣ ከድምቀት ከአማረ ከሚያምር ከሚያምር ማዕዛ ካለው ነገር ጋር ማለት ነው። እና ትናንትና እንግዲህ ያ ነገር ከተፈጠረ በኋላ የዱባይ በጎች ብር ሊያዋጡ ነው ምናምን፣ ያዙ ልቀቁ፣ ያንቺ ውሻ እንቺ ደደብ፣ ወይኔ እናት ወልዳለች፣ ወይኔ እናት ወልዳለች፣ በየቦታው እናንተ እናንተ አሁን ምንድን ነው የሚያሰዳድባችሁ? እኔ እውነቴ ነው የምላችሁ። ምንድን ነው የሚያሰዳድባችሁ? እኔ ፈቃደኛ ከሆናችሁ እውነቱን እናገራለሁ። ምንም ምንም ካላደረጋችሁ፣ ማለት ካልዘቀዝቃችሁ፣ ካልሰደባችሁኝ ማለት ነው እና እውነቱን እናገራለሁ። የአንዱ ወገን ሊሰድበኝ ይችላል፣ ሊዘቀዝቀኝ ይችላል። እውነት እየመረረንም መዋጣ አለብን አደለ? እውነት እውነት ነው፣ ውሸት ደግሞ ውሸት እኮ እንዴት አባት እንዴት እንደምትጣፍጥ፣ እንዴት አባት እንዴት እንደምትጣፍጥ ማለት ነው ውሸት ማለት። እውነት እኮ አጣፍጥም እንዴ? እውነት ምርርር ትመራለች ። ስለዚህ እናንተ አሁን እውነቱን እንድናገር ከፈለጋችሁ ፍቀዱልኝና፣ ፍቅርና አብርሽ ምንና ምን ነበሩ? ፉአድና ፍቅር ምንና ምን ነበሩ? አብርሽና ሩታ ምንና ምን ነበሩ? እንቅጭ እንቅጫዋን፣ እንቅጭ እንቅጫዋን ልናገር ፍቀዱልኝና እነግራችኋለሁ። ደግሞ እኮ ስድብ እራሷ እንትን አይልም ማለት አይጋብዝም ማለት ነው። ይሄ ነገር በጣም ጥሩ ነገር። እነሱ እየሸቀሉ ነው አሁን ላይ። እሺ ሸቀሉና ጨረሱ ወደ ዱባይ ሊገቡ ነው። እናንተ አሁን ምን፣ እንዴት ናችሁ?

እንዴ ሼጣን ራሱ እንዴት አባቷ እንዴት እንደምትቀናበንና! እኔ ደግሞ አያገባኝም፣ ተጨፋጨፉ። እኔ የምፈልገው የዱባዩ ቀለበትና የኢትዮጵያዊ ዝግጅት ሰርጉ ነው። ከዚህ ውጭ እኔ ምንም አልፈልግም። እና ሁላቸውም መልካም ምኞቴን እገልጽላቸዋለሁ። ከዚ ውጭ አያገባኝም። እና ደግሞ ቁ ታኝኮ የተተፋ ነው የወሰደችው አብርሽ ማናኘከው ማናያኘከው እኔ እውነቴን እምላችሁ ኧረ ነገሩን ስሞደላችሁ ማለት ነውና፣ ማን ነው ያኘከው? ለፍቅርስ ማን አኘካት? አሁን እኮ ፍቅርን ራሱ ለፉአድ ታኝኮ የተሰጠው የተተፋ ነው የተሰጠው ልትሉ ትችላላችሁ። እንዳትሉ እንዳትሉ ምክንያቱም በቃ መናገር መሆን የሌለበት ነገር ስለሆነ ነው ማለት ነው። እና አብርሽ ማናኘከው ፍቅርሽ ማናኘካት? አራ አልተኛኘኩም። ተው ተውስ፣ ተው፣ ወደ ራሳችሁ ተመለሱ። እና ልጆች ተው፣ እኒህ አሁን እኮ ጾመኛን ዘንድሮ ምን አልጾማችሁም። አንድ ዘንድሮም አልጾማችሁም። እውነቴ ነው ብላችሁ አልጾማችሁም እንዴ? ስድብ የስድብ ድግር ጭናቸው እየተሰዳደባ ችላሉ። አልጾማችሁም። ምድራ መዳም ዱቄታ ማለት ነው። አልጾማችሁም። ስለዚህ በስርዓት የምትጾሙት መቼ ነው? አብርሽም ልጅ ሲወልድ ፍቅርም ልጅ ስትወልድ ይመስለኛል። እውነት ነው ምለችው፣ እንደዛ ነው መሰለኝ። እና አንድ ደግሞ ሼጣን አለች፣ ሼጣዋን በቃ ኢማን ኢማን ያጫውታታል። ነገር ግን ጉርፕ ከፍታ ሪፖርት ታስደርጋለች ቻናላችን ላይ። በመቀጠል ደግሞ በቃ ታበጣብጣለች፣ እርስ በራስ ሰው እንዲባላ ታደርገዋለች። እነሱ ደግሞ እየመሯቸው ይገኛሉ። እውነቴ ነው የምላቸው የቡታደራ ዶሮች እንጥፍር ግፍ አድርገው ትመራላችሁ እንዴ! ትመራላችሁ። እውነቴ ነው የምላችሁ እስከ ዛሬ ድረስ ከስንት ጊዜ የዛሬ አመት ከአመት በፊት ጀምራችሁ እስከ ዛሬ ድረስ በአብርሽና በሩታ ስትሸቀሉ ኖራችኋል። አሁንም እየሸቀልሽ ትገኛለሽ። የእነሱ ትራፊ ስትለቃቅሙ ትኖራላችሁ። ወደዳችሁም ጠላችሁም የአብርሽና የሩታ ትራፊ ነው የምንለቃቅሙት እያንዳንዳችሁ ማለት ነው። ምድረን ንገሩኝ፣ ባይ እውነቴ ነው የምላችሁ እያንዳንዱ እስከኔ የአብርሽና የሩታ ትራፊ አይደለም ምለቃቅሞ ይበል አንድ ሰው እኔ ደግሞ ብለቃቀመም የሀገር ልጆች ናቸው። እንኳን ደስ ይደግ አደረግኩ እንዲሁም ሄ ራሱ ልጥፍ እላለሁ። እውነት ነው የምላችሁ ልጥፍ ራሱ እላለሁ። እና እየለቃቀማችሁ ያላችሁ እነሱ በነሱ እየተመራችሁ ያላችሁ፣ በነሱ ቻላላችሁ እየተመራ ያለው በነሱ ዶላር እያገኛችሁ ያላችሁ በነሱ። እንዴ ስንት ነገር ልንገራችሁ። ልክ ልካችሁ ነው የምነግራችሁ። እውነቴን ነው ልክ ልካችሁ ማለት ነው። እንዴ ሩታ ባትመጣ ኖሮ እያንዳንድ ሻት ሸቄም ነበረ። ቤትሽን ዘግተሽ ከሌ ወጣ፣ ሰበር ዜና ከሌ ወጣች፣ ከሌ ወረደች፣ ፈታች፣ አገባች፣ ተቆረጠች፣ ተፈለጠች። የቲክቶክ ልቅምቃሚ ያምጠታችሁ ነበረ የምትፖወሰዶች ከቻናላችሁ ላይ እነዚህ ልጆች በቀሩ ተበመጀመሪያ መታ ይሄ ጥያቄ በታቀርብና ባትመጣ ባይጋቡ ኖሮ ማለት ነው አይደለም አው ይሄ ነው። እውነቴ ነው ብላችሁ እና ፍቅርም ደግሞ መታ ከፎ አድጋ ደዛና የኔህ ነገር እንትን ባይሎ እያንዳንዳንቸው በሱ በነሱ መሸቀል አትችሉም ነበር። አብሶ ደግሞ ብሩታ ማለት ነው አንድ ሰው አይሸቀልባትም ነበር። አንድ ሰው አይሸቀልም ነበር። የስንቱን ቻናል ተነሳ ስድብ ድግሪ ምን ነበረበት? አሁን ጥሩ ነገር ብታስተላልፉ በቻናላችሁ ምን ነበረበት? ጥሩ ነገር ብትማሩ። እኔ እውነት ነው ብላችሁ ጉንፋን ይዞኛል ዛሬ ማለት ነው፣ ውድ ቤተሰቦች። አሁ ዘማው ድፍንት ያደርግሽ በሉ ድፍት ያደርግሽ ነው የምትሉኝ። አይደፋኝም እንዴ አለሁላችሁ። እኔ የሚያዶረኛላህ ነው የሚገለኝ በሱ ነው ስለዚህ እኖርላችኋለሁ። የራስ ምታት መድኃኒት ነው የምሆንባቸው። አሁን አራት ቀን ነው ሶስት ቀን ቀርቶታል ረመዳን። ስለዚህ እንገዳደላታለን ማለት ነው አንላቀቅ መሆነቴ ነው ብላችሁና ሰርጉም እየደረሰ ነው አሁ ሶስት ቀን ቀርቷቸዋል፣ ማለት ነው። ጋይስ ቀን ሰላሳ ዱባይ ለሚገቡት። ስለዚህ ሶስት ቀን ነው የቀራቸው። ዛሬ ሀያ ስድስት ነው፣ እና ይገባሉ። ያንን ደግሞ ይገባሉ ስላችሁ፣ ማታ ነገራችኋለሁ። አብረሽም ተናግረዋል ከትላንት ወደ በሩታ ቪዲዮ። ስለዚህ እዛ ላይ የሆነች ነገር ሲስተካከል፣ ያንን ሲጨርሱ ይመጣሉ ማለት ነው። ተግባባን አይደለም? ላይገባችሁ ይችላል። እዛ ጋር ተናግረዋል። እናንተም ትረዳላችሁ ብዬ አስባለሁ። እኔ ደግሞ ያው ስለማወቅም በውስጥ መስመር አድ ያንን ነገር ሲስተካከል ይመጣሉ ማለት ነው። እኔ የምፈልገው እሱ

እናት እኮ አሁን ዝም ብላ ቁጭ ብላ የኔ ውድ ልጅ መቼ ነው ምትመጣለኝ? የኔ ልጅ እኮ ጨዋና ትላለች። እንደ እንደተዝረከረክንና ውስጣችን እንደተመረዘ እኮ ቤተሰቦቻችን እኮ ያውቁም። በነገራችን ላይ ውስጣችን እኮ ለነገር እኮ ሸር የለብንም። ዛ አው ሸር የለብንም። እኔ ሸር የለብኝም። አፌ ብቻ ነው የሚናገረው ማለት ነው። ማለት ሸር አላስብም። ለሰው ልጅ ጥሩ ነገር እንጂ ክፉ ነገር አላስብም። እውነት ለመናገር እና እንደዛ ነው እላችኋለሁ ውድ ቤተሰቦቼ እና

የትናንት ሌላም ፕሮግራም አለ፣ እሱም ይጨረሳል። የቤሎ ፕሮግራም ደግሞ እንትኑስ ያልቅ ነው። ያ ያልኳቸው ነገር ሲስተካከል ይፖሰትላችኋል አለላቸው አለው። እሱ ምንድን ነው የምትሉ ከሆነ ያው አንዳንድ ነገር አንድ ነገር ናት። አንድ ብቻ ናት። የምር አንድ ብቻ ናት። እኔ አልዋሻችሁም፣ ወላ አልዋሻችሁም። አንድ ነገር ናት። ያቺ ስትስተካከል ልቅ ተብሎ መጥተው ግብት ይላሉ። ከዛ በኋላ እያንዳንዱ ሄዳችሁ ፕሮግራሙ ተካፈሉ በደንብ አድርጋችሁ። እውነት ነው በላችሁ በደንብ አድርጋችሁ። እኔ ራሱ ዱባይ በሆነ መጣ ነበረ። አልዋሻችሁም መጣ ነበረ ምን ችግር አለው? እና የፈለጉ ነገር ብባለም ሄድ ነበረ። ነገር ግን ዱባይ አይደለውም፣ ዱባይ አይደለም። ዱባይ ይጥሩኝ አልፈልግም። እና ውድ ቤተሰቦች በያላችሁበት ሰላም ሁኑልኝ።